ጳውሎስ ከተማዎችን ሲጎበኝ መጀመሪያ ወደ ምኩራቦች የሄደው ለምንድን ነው? በሐዋርያት ሥራ መጽሐፍ ውስጥ፣ ጳውሎስ በአዲስ ከተማ ወደ ምኩራብ በመሄድ አገልግሎቱን ብዙ ጊዜ ጀመረ። ይህ ስልታዊ ውሳኔ ነበር ምክንያቱም ምኩራቦች ቅዱሳት መጻሕፍትን ለማምለክና ለማጥናት የሚሰበሰቡባቸው ቦታዎች ናቸው። ጳውሎስ፣ የሰለጠነ ፈሪሳዊ በመሆኑ፣ በእነዚህ የአይሁድ ቦታዎች ተደራሽነት እና ታማኝነት ነበረው። የአምላክን ቃል ለሚያውቁ ሰዎች የኢየሱስን መልእክት እንዲያካፍል መነሻ ረድቶታል። ጳውሎስ በኢየሱስ በኩል ያለው የመዳን መልእክት በመጀመሪያ ለአይሁድ፣ ከዚያም ለአሕዛብ እንደሆነ ያምናል። ይህ ሥርዓት በብሉይ ኪዳን የሚታየውን ሥርዓት የተከተለ እና እግዚአብሔር ከእስራኤል ጋር የገባውን ቃል ኪዳን ያከብራል። ጳውሎስ በምኩራብ በመጀመር ይህን ሥርዓት አክብሮታል። ለአይሁድ ማህበረሰቦች ወንጌልን እንዲሰሙ እና ምላሽ እንዲሰጡ የመጀመሪያውን እድል ሰጣቸው። ምኩራቦችም ስለ እስራኤል አምላክ ለመማር ክፍት የሆኑትን እግዚአብሔርን የሚፈሩ አሕዛብን ሰብስበው ነበር። እነዚህ አሕዛብ ብዙውን ጊዜ ጳውሎስን ያዳምጡ ነበርና ብዙዎች የኢየሱስ ተከታዮች ሆኑ። ይህም የቀደመችው ቤተ ክርስቲያን በባህል እንድታድግ ረድታለች። ጳውሎስ ከምኩራብ ጀምሮ አይሁድንና አሕዛብን በአንድ ቦታ እንዲደርስ አስችሎታል። ምንም እንኳን አንዳንድ የአይሁድ አይሁድ መሪዎች ቢቃወሙትም፣ ጳውሎስ በተልእኮው ሁሉ ይህንን ምሳሌ ቀጠለ። የምኩራብ ጉብኝቶች ብዙ ጊዜ ወደ ክርክር፣ ወደ መለወጥ እና አንዳንዴም ስደትን ያመራል። ያም ሆኖ በየከተማው ለወንጌል በሮች ከፈቱ። የጳውሎስ አቀራረብ ጥበቡንና ከሰዎች ጋር ባለው እምነት እንዴት እንደሚገናኙ ጥልቅ ግንዛቤውን ያሳያል።